አንድ ቀንንና ሁለት ቀን ሶስት ቀን እያስቆጠርን ነው። አንድ ቀንና ሁለት ቀን እያስቆጠርን ነው። እንግዲህ የአብርሽና የሩታ ሰርግ በጣም በጣም በጉጉት እየጠበቅን ያለ ነው። ሩታም የሰርጉን ዝግጅት እምር ድምቅምቅምቅ እያለች ነው፣ እራሷን በደንብ እያዘጋጀች ነው ማለት ነው። እንግዲህ ያው ለሙሽራ ስትሆኑ በጣም መቃሌ ለመለባበስ አለባችሁ ያው ለየት ምናምን ነገር ይላል ረለ ሙሽራ ሲኮን እንደዛ ነገር እናማ ሩታ የሰርጉ ዝግጅት ጠጉሯን ዛሬ ተሰርታ ምናምን ነገር ምድር ድምቅ ድምቅምቅ ምናምን ብላለች። ግን ሰርጉ ውዶች እንዴት ነው? አልጓጓችሁም እንዴ? እኔ በጣም ነው የጓጓሁት እነሱን ሰርግ ለማየት ያው፣ ሰርጉ ላይ ባልገኝም ለማየት በጣም ጓጉቻለሁ። በጣም ተመጓጓታችን የተነሳ ነው መሰለኝ አልፈጥናለን አልፈጥን እኮ አለን። ሩታ አልተዋፍጥኖልን እንጂ ከኢድ ማግስት ምናምን ነገር ነው መግባት የምንችለው ዱባይ ላይ ብለው ነበር። ዛሬ ደግሞ የኢድ ማግስት ነው እንግዲህ። ዛሬ ላይ እንግዲህ ምንም ነገር አልሰማንም። ምን ይሆን? እኔማ በጉጉት ልሞት እኮ ነው። እውነት ተጠባበቅን እኮ ምን ይሆን መጨረሻው? አንድ ነገ ሁለተኛ ቀን ይሆናል ማለት ነው። ለማንኛውም ሩታ ሁልጊዜም ድመቂልን እንደዚ እንደዚህ ሽፍርቅርቅ በይለን ማለት ትፈልጋለሁ።